ሰላም ሰላም፣ ዩቲዩብ ተናቹ እግዚአብሔር ይመስገን። ዛሬ ማስከን ዛሬም ለየት ባለ ቪዲዮ መጥቻለሁ። ይህ ዛሬው ቪዲዮ የሚሆነው ቪዲዮ ስንሰራ የምንጠቀማቸው ኢሜጆች ይኖራሉ፣ አጫጭር ቪዲዮች ይኖራሉ፣ ሳውንዶች፣ ሳውንድ ኢፌክቶች ይኖራሉ። እነዚህ ፍሪ ፍሮም ኮፒራይት እንዴት ማግኘት እንደምንችል ዛሬ አሳያችኋለሁ፣ ወይ ደግሞ ሳይቱን ሰጣችኋለሁ ማለት ነው። ምንድነው አብዛኞቻችን ዩቲዩብ ቪዲዮ ስንሰራ የምንጠቀማቸው ፎቶዎች ይኖራሉ። እነዛን ፎቶዎች ከጎግል ላይ ዳይሬክት ዝም ብለን ራንደምሊ አንስተን መጠቀም የለብንም። እሱ ምንድነው ሳብጀክቱ ኮፒራይት የሚላለው እዚጋ እዚህ ጋር እንዳሳየዋችሁ ማለት ነው። እያንዳንዱ ኢሜጅ ጉግል ላይ የምናገኛቸው ፎቶዎች ወይም ቪዲዮዎች ወይም ኢሜጆች ባለቤቱ ማንም ሰው እንዳይጠቀመው መብቱን አስጠብቆታል። ያ ማለት እኛ ከተጠቀምነው ዩቲብ ራሱ ኮፒራይት ሊሰጠን ይችላል። ስለዚህ ከዛ ጋር ቀጥታ ሁሌ እየሄድን ከምናመጣና ኮፒራይት ከሚለን ሌላ ሳይቶች አሉ፣ ነጻ ማለት ነው። ነጻ የምናገኝበት ሳይት አለ። እነሱን አንድ ባንድ አሳያችኋለሁ። ለቪዲዮ፣ ለፎቶ እና ለሳውንድ ኢፌክት የምንጠቀማቸው ሳይቶች አሉ። እነሱን አንድ ባንድ አሳያችኋለሁ። ቀጥታ ወደ ሳይቶቹ እንሄዳለን ማለት ነው። ኢሜጆችን ወይም ፎቶዎችን የምናገኝበት የመጀመሪያው ሳይት አፕስፕላሽ ይባላል። ሁለተኛው ደግሞ ፒክስል ይባላል። ሶስተኛው ደግሞ ፒክስ አበይ ይባላል። እነዚህ ሶስቶቹ ነጻ፣ ፍሪ ፍሮም ኮፒራይት የሆኑ ኢሜጆች እና ፎቶዎችን የምናገኝባቸው ሳይቶች ናቸው። አጫጭር ቪዲዮችን ለማግኘት ሚክስኪት ብላችሁ ሰርች አድርጉ። ሁለተኛ ደግሞ ፒክሰል ቪዲዮ የሚባል አለ። ኮቨር የሚባል አለ። እነዚህን ሶስቶችን ጉግል ላይ ትሄዱና ሰርች አድርጋችሁ ሳይን አፕ አድርጋችሁ የምፈልጉትን አይነት ቪዲዮ ሰርች እንድታደርጉ ይጠይቃችኋል። ከዛ ሰርች ካደረጋችሁ በኋላ ያመጣላችኋል፣ እናንተ መርጣችሁ መጠቀም ትችላላችሁ። ለሌላ ደግሞ ፍሪ ፍሮም ኮፒራይት ሚውዚክ ወይም ሳውንዶችን ለመጠቀም ዩቲዩብ አውዲዮ ላይበራሪ የሚባል አለ። ሌላ ደግሞ ፍሪ ሚውዚክ አርቺቭ ብላችሁ ሰርች አድርጋችሁ ልክ እንደዛ ፎቶዎችንና አውዲዮዎችን እንዳወረዳችሁ ሳይን አፕ ካደረጋችሁ በኋላ ሰርች ታደርጋላችሁ። የሚፈልጉትን አይነት ሳውንድ እዛ ላይ ማግኘት ትችላላችሁ ማለት ነው። ራንደምሊ ዝም ብላችሁ ያገኛችሁትን ነገር ከቲክቶክም ሆነ ከተለያዩ ሶርሶች መጠቀም የለባችሁም። እነዚህ አሁን የነገርኳችሁ ነገሮች ነፃ ናቸው። ነፃ ለዩቲዩብ ወይም ለሌላ ሶሻል ሚዲያ ፕላትፎርሞች መጠቀም ትችላላችሁ። ከኮፒራይት በዚህ መልኩ ማምለጥ ይቻላል። አይሆፕ ከዚህ ቪዲዮ እንደምትማሩበት ተስፋ አደርጋለሁ። ፋሚሊ ያልሆናችሁ ሰብስክራይብ ያደርጋችሁ። ፋሚሊ በሌላ ቪዲዮ እስከምንገናኝ ድረስ መልካም ቀን፣ መልካም ቆይታ ለሁላችሁ ተመኘው።